ይዛችሁ አለን ዛሬ ሚያዝያ 29 2017፣ እንደምትመለከቱት በአዲስ አበባ በለሚ ኩራ ክፍለ ከተማና በጎሮ ገብርኤል አካባቢ በሱቆች ላይ መውደማቸው የአካባቢ ነዋሪዎች ለቲክፋ ኢትዮጵያ ገልጸዋል። አደጋው የተከሰተው ከጠዋቱ አራት ሰዓት ገደማ እንደሆነ ምክንያቱ ገና እንዳልታው እንዳላወቁት እንዲሁም በሰዎች ላይ ጉዳት ባይደርስም በርካታ ሱቆች መውደማቸው ነዋሪዎች ለቲክፋ ኢትዮጵያ ተናግረዋል። በመደዳው የተደረደሩ ሱቆች የእሳት ቃጠሎ ሰለባ ሆነዋል። የከተማ እንግዲህ የከተማ እሳት አደጋ ስራ አመራር ኮሚሽን ሰራተኞች ተሽከርካሪዎች በቦታው እንደተገኙ የእሳት ቃጠሎና በቁጥጥር ስር እንደዋለ በቦታው ያሉ አይንማኞች ነግረውናል። አንድ ቃላቸውን ለቲክፋ ኢትዮጵያ የሰጡ የሰፈሩ ነዋሪዎች በአደጋው ሱቆቹ ሙሉ በሙሉ እንደወደሙ ተናግረዋል። አሰላሙ አሌይኩም ወረህመቱላህ በረካቱሁ ሴድ ወሎ ሚዲያ ተከታታዮች እንደምን አላችሁ? ሰላም ሰላም ብያለሁኝ። በያላችሁበት ሰላማችሁን ብዙ ያድርግልኝ። ዛሬ እንግዲህ በጣም የሚያሳዝን ነገር በሀገራችን በአዲስ አበባ ተከስቷል። ይኸውም የእሳት አደጋ ነው። እንግዲህ እሳት አደጋ ብዙ ጊዜ ብዙ ወንድሞቻችንን ብዙ እህቶቻችንን እያከሰረ ያለ እንግዲህ የእሳት አደጋ ነው። በነገራችን ላይ ወላሂ ነው የምላችሁ አንድ ያልታሰበ ጎዳና ላይ ነው የሚያስወጣው፣ ይሄ የሳት አደጋ ማለት ነው። ያው ለማናውቀውና ላልመሰለና አይመስለንም እንጂ በጣም ከባድ ነው። እና ይህን ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ለዚህ ቻናል ቪዲዮ ላይክ ሼር እያደረጋችሁ አብራችሁን ቆዩ ማለት ነው። እና ብዙ ጊዜ እንግዲህ በሀገራችን በተለያዩ ስርፋ ላይ የሳት አደጋ እንደዚህ ይነሳል። እንደዚሁም ውድመት ሳት አደጋ ሲነዛ እንግዲህ መቼም ይሄን በልቼ ልተው አይልም እና ብዙ ወንድሞቻችንን እንዲህ ያለ ዜሮ የሚያደርግ ነው እሳት አደጋ ባልታሰበ ጊዜ ስለሚነሳ ማለት ነው። ዛሬ በጣም ያሳዝናል። እንደዚህ እንግዲህ እሳት ስናይ የነበረው በተለያዩ ሀገር ነበር። አሁን ላይ በእስራኤል በአሜሪካ ነበር ባለፈውም አሁንም ደግሞ በእስራኤል ነበርና ዛሬ ላይ እንግዲህ በሀገራችን ደግሞ ያው ሰደድ እሳት ባይሆንም እንግዲህ በተነሳው ባልታወቀም ቢሆንም የብዙ ሱቆች የብዙ ወንድሞቻችን ሱቆች ወድመዋል ማለት ነው እና ያሳዝናል እንግዲህ ለነዛ ለወንድሞቻችን እንግዲህ በወጣ የተካ ሌላ ምንም አንልም በወጣ የተካ ነው እንጂ ምንም ሊባል አይቻልም ብቻ ግን አዲስ አበባ ብዙ ጊዜ እሳት ይነሳባታል ብዙ ጊዜ በቃ እንጃ ለምን እንደሆነ አልፎ አልፎ አልፎም ቢሆን ብዙ ጊዜ ባለፈው እንግዲህ የባለፈውን አይታችሁታል መርካቶ በምን ሀዘን እና በምን ነገር ሰው እንዴት ተክዞ እንደነበረ ማለት ነው። ያንን ደግሞ ሳይበቃ አሁን ላይ እኔ እንጃ ላ አሁንስ፣ አንዳንዴ አውቀው እያቃጠሉት ነው እንዲ ብሎ የሚያስጠራጥር አይምሮ ነው የሚኖረው እና ምክንያቱም ዛሬም ተቃጠለ፣ ነገር ተቃጠለ፣ ነገር ተቃጠለ ሲባል ዝም ብለው እያቃጠሉት ነው እንደ ምናምን ነው ምንለው እና ለማንኛውም ካሜራው ትንሽ ያፍገግላል። በጣም ይቅርታ ስለ ካሜራው፣ እናስተካክላል እያደር። ያው ወደፊት አዙሬ ስለምቀርጥ ትንሽ የፊት ካሜራ ጨፍገግ ያደረጋል እና ወደዛ ፊት ለፊት ሰው አላችሁ፣ ግን ስቀርጡ በጣም አሪፍ አድርጎ ነው የሚቀርጸው። እና አገራችንን አላህ ሰላም ያርግልን። ይሄ ሰዓት ምናምን አደጋ የሚባለ ሙልጭ አርጎ ያጥፋልን። ምክንያቱም ሰውየው ከቀን ስራ ጀምሮ እየነገደ እያለ እያለ ከፍ ያለ ስራ ሲደርስ በቃ እንደዚህ አደጋ ሲደረስ ዜሮ ያደርጋል ማለት ነው። ምክንያቱም ነጋዴ ከባድ ነው። እሳት አደጋ ሲፈጠር የነጋዴ እንትን ነውና አብዛኛው ጊዜ የሚወርመው መርካቶ ላይ ጉድጉድ ብለን በተለያየ ስፍራ ላይ ሲቃጠል እንዲሁ ጉድጉድ ይባላል። ብቻ ግን እምነት የተቃጠለባቸው ሰዎች በቃ ፈጣሪ ይስጣችሁ፣ ተቃጥለው የበለጠ ጨምሮ ጨምሮ ይስጣችሁ። እና ዛሬ ላይ በጣም የሚያሳዝን ነገር መሆኑ ነው። እናንተ ልገልጥ ብቅ ያልኩት ሰሞኑን ጠፍቻለሁ፣ ቪዲዮ ሰርቼ አላውቅም። ብቻ አይመቸኝም ስራውም ጋራ መሰለኝ፣ ብቻ ከባድ ነው፣ እውነት ነው የምላችሁ። እንጃ ሲደክማል፣ በቃ ሲመጣም ስንሄድ ይመሻል፣ ይነጋል። በቃ ምን ታደርጉታላችሁ? እና ውዴ ቤተሰቦቼ መልካሙን የምመኝላችኋለሁኝ። ባይ ባይ ከድንገተኛ አደጋ በያለንበት ፈጣሪ እየጠበቀ መልካሙንም መልካሙን የምመኝላችኋለሁ። ለዚህ ቻናል ከሆነ አዲስ ከሆናችሁ ሰብስክራይብ አድርጎ ሼር እያደረጋችሁ እኔንም አበረታቱኝ። ይመቻችሁ ውዶች፣ ይ መልካም ጊዜ